ባለቤቷን በወጣትነቷን በሞት አታለች። ልጅ ባት ኖር እንደዚህን እንደዚህ ያህልን ህይወትን እጋ ፈጣታለሁ ወይ ሌላ ጥያቄ ነው። እጅግ በጣም ከባድ በሆነ ሀዘን ና ተስፋ መቅረት ውስጥም አልፋለች። ከእንቅልፍሽ ተነስተሽ ይህን ነገር እጋፈጣለሁ ብለሽ ቀኔን እጋ ፈጧለሁ ማለት ራሱ ስኬት ነው ወይደ ነገር ግን ልጇን ለማሳደግ ና እናቷን ለማስደሰት ጠንካራ ሆና የህይወት መንገድን እየተጓዘች ያለች አንዲት ወጣት የዛሬ እንግዳችን ናት። ፍሬ ሕይወት ገዛ ከእሷ ጋራም እጅግ በጣም አስተማሪ ና ቆንጆ ቆይታ ይኖረናል። ተከታተሉ። ሰላም እንደምን አለሽ? ሰላም እንዴት ነሽ? አለሁ። ስለመጣሽ በጣም ደስ ብሎናል። እንኳን በሰላም መጣሽ። እሺ፣ በጣም ደስ ብሎኛል እ እሺ ፕሮግራማችን ራስሽን ከማስታወቅ እስኪ ጀምር። እሺ፣ ስም የፍሬ ህይወት ገዛ ይባላል። ያው አሁን ላይ እንደምታወቀው ቲክቶከር ነኝ። ትውልድ እድገት ሴት አካባቢ የተወለድ የተወለድኩት እዚሁ አዲስ አበባ ነው። ያደግኩት ብሻ ተገብሮ የሚባል ሰፈር ነው። አስተዳደጌ በጣም ቆንጆ የሚሆን የሆነ አስተዳደግ ያለኝ ለማንኛውም በደንብ ተጫዎች ያደግኩ ልጅ ነኝ አስቸጋሪ ነበርሽ በተወሰነ መልኩ ትንሽ አስቸጋሪ እና ሀይለኛም ነበርኩኝ የመጀመሪያ ልጅ ነሽ ወይስ ለቤቱ ስንተኛ ልጅ ነሽ የመጀመሪያ ልጅ ነኝ ሀይለኝነትም ከዛ የተነሳ ይመጣል ይመስለኛል ም ለቤቱ የመጀመሪያ ልጅ ነኝና የመጀመሪያ ልጅ ስትሆኚ ቦስ ትሆኛለሽ እና ከዛ አንፃር ነው ሀይለኝነትሽ እንዴት ነበር ያው ስታድጊ ደግሞ ሀላፊነትን ከመቀበል አለ ታናናሾችሽን ጋይድ ከማድረግ አለ እናት አባቶችሽን ቴክ ኬር ከማድረግ አለ ያው ኃላፊነት መሸከም ደግሞ ጥሩም ሳይድ አለው። አትሳም ፖይንት ደግሞ ከባድም ሁኔታ ነው። የትኛው ያመዝናል ታዲያ? አይ ጥሩ ሳይዱ ያመዝናል። በጭንቀትም ቢሆን ያው ፋሚሊሽን ማስደሰት ስለሆነ ሬስፖንስብል መሸከሙም ስለሆነ ደስ የሚል ነገር ነው። እሺ፣ ፍሪ የት ተማርሽ? ግቢስ ቆይታሽ ምን ይመስል ነበረ? ሀይ ስኩል የጨረስኩት ክሩዝ ትምህርት ቤት ነው። እዛው ሰፈር አካባቢ የነበረ ትምህርት ቤት ነው። ዩኒቨርሲቲ ተመርቄ ጨረስኩት መቃል ዩኒቨርሲቲ ነው አንድ ላይ ስለነበረ ከሃይስኩል ተማሪዎች ከሄድ ነው በጣም ደስ የሚል ሀገሪቷ በጣም ሰው ተቀባይ የሆነች በጣም ደስ የሚል ሚሞሪ ነው። አመቱ ራሱ እንደዛ እንዳጠር ራሱ ተዘለኝም እና በጣም ቆንጆ ትውስቶች አሉ። ከልጅ ጋር ጥሩ ኮንተንት ያላቸው የቲክቶክ ቪዲዮዎችን ስትሰሪ እናይሻለን እና በዛ ነው የምናቀሽ። ወደ ቲክቶክ አለሙ መቼ ገባሽ? ወደ ቲክቶክ አለሙ ስገባ መጀመሪያ ላይ በጣም ብዙ ስራዎችን ሙከራ አድርጌ ነበረ ከዋናው ከመደበኛ ስራ በተጨማሪ እንደ እናት ኢንካም ያስፈልግኛል ብዬ ስላሰብኩኝ ብዙ ነገሮችን ሞክሬ ነበረ። አንዳንዴ ችግርሽን አምነሽ ስትቀበይ ውዮችን ትፈልጋለሽ። እንዴት ነው ይህን ነገር አልፈው የሚለውን እና የሆነ ቪዲዮ ፖስት አድርጌ ነበረ። ምናልባት ካየሽው እና ስራ አትሰሩኝ በነዚህ አይነት ሁኔታ ላይ ስላለው ስራ አትሰሩኝ ስል፣ እንደውም በዛ ሰዓት ላይ በጣም ብዙ ሰዎች በነጋታው ላይ እንዴት እንደዚህ ችግርሽን በይፋ ታወጫለሽ ብለው በጣም ብዙ ንግሌት አድርገው ነገር ነበር እና ግን አንዳንዴ በቃ ችግርሽ ድፍረትን ይሰጥሻል። ሰው ያንን ፖስት ባደረግኩኝ አስራ ሁለት ሰዓትም አልሞላውም፣ በነጋተው ፕሮሞሽን ስራዎች መጡልኝ ሳላስበው ወደ ቢዝነስ ተቀየረው ማለት ነው። በጣም ቆንጆ። መጀመሪያ ስትገቢ ግን ምን አይነት ኮንተንት የያዘ ፕሮግራም አዘጋጃለሁ ብለሽ ነበር በቲክቶክ የገባሽው? ወደ ቢዝነስ ከመቀየሩ በፊት ላይፌን ነበር ፖስትም አደርገው ከልጄ ጋር የነበረውን በፊትም ደግሞ ከባለቤት ጋር የነበረውን ቪዲዮ ነበር ፖስትም አደርገው የነበረው። እንዲሁ እያለፈ ነው የመጣው፣ ከብራይዳል ሻወር ወደ ሰርግ ያለ እየቀጠለ ነው የመጣውና መጨረሻ ላይ ያው ከልጄ ጋር ኮንተንት ሆኖ ቀረ ማለት ነው። በጣም ቆንጆ። እንደዚህ ማስታወቂያዎችን መስራት ከጀመርሽም በኋላ አቀባበሉ እንዴት ነበር? ብዙን ጊዜ ሰዎች ኮመንት ላይ ጥሩ ማስተያየት ይሰጣሉ፣ መጥፎ ማስተያየቶችን ይሰጣሉ እና የኮመንቶች አቀባበልሽ ሳንቺ እንዴት ነው? ዘጠና አምስት ፐርሰንቱ ፖዘቲቭ ኮመንት ነው። ዴይቱዴይ የእነሱን ኮመንት ሳይ እኔ እየጠነከርኩ የምጣውበት ሁኔታ ላይ ነኝ ያለሁት። ሀሳብም ሼር እንደራረጋለን። ኢንቦክስ ላይም በእንደዚህ አይነት ሁኔታ ላይ ያሉ እናቶች ስላሉ በስልክም ሀሳብ እንለዋወጣለን። እና የእነሱ እንደዚህ ዴይቱዴይ አክቲቪቲው በጣም ኒንሞር እያጠነከረኝ መውጣና፣ አቀባበሉ ከምነግርሽ በላይ በጣም ፖዘቲቭ ነበረ። ያናግዙኛል። በጣም ቆንጆ ልጅሽ አታስቸግርሽም። ልጆች በጣም አስቸጋሪዎች ናቸው እና እንደዚህ ቪዲዮ ሪከርድ ስታደርጊ ምናምን ቲክቶች ስትቀረጭ አጋጣሚዎች የሉም እንደዛ። ያ እንደ ልጅ በጣም ታስቸግራለች። እንደውም ትንሽ ቀድመሽ ብታስጀምሪያት ኖሮ እንደዚህ አታስቸግርሽም የሚሉ ኮመንቶችም አይቼ ነበር። ኃይለኛ ናት እንደ ልጅ ኃይለኛ ናት። ያው በእናተወታረ መሰለኝ ብቻ ኃይለኛ ናት፣ ትንሽ ታስቸግረኛለች ግን ያው ቀስ በቀስ ይስተካከላል። ልጅን ስታሳድጌ ከባለቤት እልፈት በኋላ በጣም ከባድ ወይም ደግሞ አስቸጋሪ ጊዜያቶች ይኖራሉ እና በጣም አስቸጋሪ ጊዜ የምትዩ ምንድን ነበረ? አስቸጋሪ የምለው መጀመሪያ ላይ ልጅን ከማሳደግ በፊት ያንን አክሰብት ማድረግ በጣም ከባድ ነገር ነው። ከእንደዚህ አይነት ሁኔታ ጋር መላመዱ በጣም አስቸጋሪ ነበረ። እንዴት ነው ሰው ቀጥረሹም ሲያረፍድብሽ ወር ሲቀርብሽ የሚሰማሽን ስሜት በጣም በብዙ እጥፍ ነው። ይሄ ስሜት ማለት ና ከእንደዚህ አይነት ሁኔታ ጋር መላመዱ ትንሽ አስቸግሮኝ ነበር። ይህንን ሁኔታ ላይ እንድወጣ ያደረጉኝ እናቴ ያለች የባለቤት ቤተሰቦች አሉ። የልጃቸውን ሀዘን በውስጣቸው ችለው በዛ እድሜ ላይ ያሉ ሰዎችን ለልጅ ፍቅር ሲያሳዩት እነሱም ባየሁኝ ቁጥር እንዳልኩች ደግሞ ኢንቦክስ ላይም በጣም ብዙ ሰዎች አሉ ከኔ በባሰ ታሪክ ላይ ያሉና ያንን ያንን ሳይ ራሴን እንዳመሰግን የራሴን ህይወት በቃ እግዚአብሔር የሰጠኝ ነው ብዬ እንዳስብ አድርጎኛል። ሲቀጥል ትላንትም ያለ ዛሬም ያለ ነገም የሚኖር ነገር ልጅ የሆነ አክቲቪቲ ላይ ለውጥ ስታመጣ ይህንን ቢያየው ኖሮ የሚል ስሜት ይሰማኛል። ያ ነገር አስቸጋሪ ነው። ይህንን በልጅ ማሳድጋት በማሳድግበት ወይ ውስጥ የማየው ነገር ይመስለኛል። አፍተሩ እግዚአብሔር ያመጣው ነገርም ስለሆነ መቀበሉ ነው የሚሻለው ብዬ ነው የማስበው። በዓለማችን ውስጥ ተጋብተው በሶስት ደቂቃ ውስጥ የተፋቱ የክሬት ጥንዶች እንዳለ ያውቃሉ። ለምን? እንዴት? መቼ? ይገርማል። የብዙዎቻቸው አስተያየት ነው። ጥንዶች ከመጋባታቸው በፊት መተዋወቃቸው ትልቅ ዋጋ አለው የምንለው ለዚህ ነው። እኛ መልሕቆች ትልቁ ተቋም ትዳርን ጤናማ ለማድረግ ደስተኛ ቤተሰብን በስነ ምግባር ታንጸው የሚያድጉ ልጆችን ለማፍራት ለባለትዳሮች የማማከር አገልግሎት እንሰጣለን። ለበለጠ መረጃ በ097745 ላይ ይደውሉልን። መልሕቅ እናትነት የሚባለው ነገር አለ። አንቺን በልጅነትሽ ነው የወለድሽው፣ እና እናት ከሆንሽ በኋላ ስለ እናትነት የነበረሽ እይታ ምን ይመስላል? እናትነት እንዴት ትገልጫለሽ? እናትነት በጣም ደስ የሚል ስሜት ነው። አሁን ላይ ልጅ ባትኖር እንደዚህን ያህልን ሕይወትን እጋፈጣታለሁ ወይ ሌላ ጥያቄ ነው። ምክንያቱም ብቻሽን ስትሆኝ በቃ ይሄ ነገር ሆኗል አይደል እንዴ ምናምን ብለሽ የምትታዩ ነገር አለ። ልጅ ግን ሲኖርሽ በአንቺ ስራ ኃላፊነት ያለችው ስላለች እሷን ማኖር ይሄ ህይወት አይገባትም ብዬ ስለማስብ እኔ ያንን ነገሮችን ለማስተካከል በጣም ሞር እየጣርኩ ነው ያለሁት እና ከመውለድ በፊት ኖርማሊ እናቴ ያኔ ያሳደገችበት ወይ አለ ብዙ ዋጋ ከፍላን ያሳደገች። ቀላል አይደለም እዚህ ደረጃ ላይ ለመድረስ የሚከፈለው እና ያይገባኝ ነገር አለ እዛ ጋር። አሁን ግን ሞር እየኖርኩትም ስለሆነ እሷን እንዳመሰግናት እንዳልኩሽ፣ ደግሞ ይቅርታ እንድጠይቃት ያደረገኝ የራሴ ህይወት ነው ቀላል ስላልሆነ። ያው እናትነት በጣም የሚገለጽ በቃል አይደለም። በረከት ነው፣ ጸጋ ነው። ሁሉም እናቶች የሚሰማቸውን ስሜት እኔም ይሰማኛል። ስለዚህ አስቸጋሪ የነበርሽባቸውን ጊዜያቶች ነው እናቶችን ይቅርታ ይጠየቅሽው? አዎ በሚገባ ማለት በቃ እንዳልኩሽ ብዙ አላዳምጣትም የኔ። ለምን አይሆንም? ጓደኞችሽን ማይተሽ? ይሄ ነገር እንዴት አይደረግልኝም? ቤቴ ውስጥ እንደ ቤቴ ለምን አልኖር? የሚሉትን ጥያቄዎች በጣም ጠይቅ ነበር፣ እና ያ ነገር አርጋልኛለች። አሁን ላይ እኔ ለእሷ ማድረግ እንዳለብኝ ነው ለዩስቲ ማድረግ እንዳለብኝ ይሰማኛል። ገባሽ? ይሄ ህይወት ለሱ አይገባትም። እኔ እናቴን ባሳደገችበት ወይ ከሱ በተሻለ ነው ልጄን ማሳደግ ያለብኝ ብዬ ነው ማስበው እና እናትነት ብቻ በጣም ደስ የሚል ስሜት ነው። ስራ ትሰራያለሽ፣ ባንክ ሰራተኛ እንደሆንሽ አውቃለሁ። ቲክቶክም ትሰራያለሽ እና ከልጅሽ ጋር ጊዜሽ እንዴት አብቃቅተሽ ትጠቀሚያለሽ? ሰዓትሽ እንዴት ነው ስኬጁል የምታደርጊው? እንዳልሽው በጣም ታፍ ነው። ሙሉ ወርኪንግ ሃወርሽን ይወስድብሻል ባንክ ስራ እና ከሱ ከገባኝ በኋላም ድካምም አለ፣ ለራስሽም ጊዜ መስጠትም አለ፣ ግን ከሱ ሞር ነገ የተሻለ ሁኔታ ላይ እሆናለሁ፣ አለው ብዬም ስለማስብ ቲክቶክ ቪዲዮውንም ስሰራ ከእሱ በኋላ ነው እና ትርፍ ሰዓት የለኝ እንዳልኩሽ፣ ፋሚሊዎች ኢንቴክርም አድርግ አለው ታናናሾች ስላሉኝ ልጅም አለች ትርፍ ትርፍ ሰዓት የለኝም። እንደውም ትርፍ ሰዓት ይጨመርልኝ፣ ሰዓት አልበቃኝም ነው። ትርፍ ሰዓት የለኝም፣ ለራሴ የምለው ትርፍ ሰዓት የለኝም። ብቻቸው ልጆቻቸውን የሚያሳድጉ በጣም ብዙ እናቶች አሉ በተለያየ አጋጣሚዎች እና የተለያየ አይነት ኃላፊነት አለባቸው። አንቺም ኃላፊነትሽን ተወተሽ እያለፍሽ እንደሆነ አስባለሁ እና ለእነዚህ እናቶች ምን ማለት ትፈልጊያለሽ? ለእነዚህ እናቶች ማለት የምፈልገው ያው መጠንከር ነው ያለባቸው፣ እንዳልሽው መጀመሪያ ላይ ያው አብሮ መኖሩ ነው እኔ የምመርጠው ተስማምቶም ነገሮችንም ፈተሽም ቢሆን አብሮ መኖሩ ነው የሚሻለው። ግን አንድ ሰው ብቻውን ሲኖር ምክንያት ይኖራል። እኔ ምንም ያህል እንደናትም እንደ አባትም መሆን ያሳድጋታለሁ ልጄም ብልም አባት መሆን አልችልም። አፍተሮር ገባሽ? የአባትን ቦታ መተካት አልቻልም። በነገሮች ልታስደስቻ ትችያለሽ እንጂ የሆነ ጊዜ ላይ ኮሽን ማድረጉ አይቀርም። ሰው በዛ ውስጥ ተስማምቶ አብሮ መኖሩ ነው የምመርጠው። አፍተሮ ግን ይሄ ነገር ከመጣ በኋላ ይሄ ነገር በቃ ግዴታም ከሆነ መለየቱ ግዴታ ከሆነና ብቻቸውን እያሳደጉም ከሆኑ በዛ ውስጥም ተስፋም ሳይቆርጡም ቢሆን እግዚአብሔርን በማመን ያው ነገሮች ይስተካከላሉ ብዬ አስባለሁ። እናቶች ሁሌም ጠንካራ ናቸው። ሁሌም እናቶቻችን ጠንካራ ናቸው፣ ጠንካራ ነው እኛም የምንላቸው። እና በአንቺ እይታ ወይም ደግሞ በፍሬ አገላለጽ አንዲት እናት ጠንካራ ናት ወይም ደግሞ ስኬታማ ናት የሚባለው እንዴት ነው? ስኬትን እስካንቺ አንፃር እንደግልሽ እንዴት አድርገሽ ትገልጫለሽ? ስኬትን የምገልጸው በእኔ አገላለጽ ያው ዝቅ ማለት ነው ብዬ አስባለሁ። እኔ ስራ አልነቅ የሚገርምሽ፣ በቃ ትንንሽም ቢሆን እነዚህ ትንንሽ ነገሮች በኋላ ይከፍሉኛል ብዬ ነው የማስበው ያደክሙሻል ይህን ነገር አድርጌው ወርዛ አያደረግም ልት ትችላለች እንደ ሰው ግን በኋላ እነዚህ ትንንሽ ነገሮችን ይህንን ሳልፈው ራሴን ሳሸንፈው ትልቁንም ማሸንፈው ትንንሾችን ሳሸንፍ ነው ብዬ ስለማሰብ ራስሽን አሸንፈሽ ትንንሽም ቢሆን ያንን ራሱ እንደ ስኬት ነው ማየት ያለብሽ። ተነስተሽ ዛሬ ከእንቅልፍሽ ተነስተሽ ይህን ነገር እጋፈጣለሁ ብለሽ ቀኔን እጋፈጧለሁ ማለት ራሱ ስኬት ነው ባይተ እናትነትን ስ ጠንካራ እናት ወይም ደግሞ ስኬታማ እናት የምንላቸውስ እናትነትን የምገልጸው በጠንካራነት ብዙ ኃላፊነትን ያለባት ቤት ውስጥ የምታደርገው ነገር ራሱ ጠንካራ የሚያደርጋት ነገር ነው። እንዳልሽው ይሄ ዲግሪ ኖሮት ዲግሪ የምንሸለምበት ነገር አልሆነም እንጂ በጣም ብዙ ስራዎች አሉት እናትነት እና እሱን ማድረግሽ ራሱ ስኬት ነው። ወይ ልጅሽን በዛ ሼፕ አድርገሽ ማሳደግሽን፣ ጠዋት ተነሳሽ ልጅሽን ቴክ ኬር አድርገሽ እስከ ማታ መጠበቅሽን በጣም እናቶች ይረዳሉ ብዬ አስባለሁ። በጣም ያንን ማድረጋችን ጠንካራ እናት ያስብለናል ብዬ አስባለሁ። በጣም ቆንጆ ስራ። ልቀን ብለሽኝ ነበርና ብዙ ጊዜ ተማሪዎች እያለን ወይም ደግሞ ከግቢ ከወጣን በኋላ ስራ ለማግኘት በጣም ከባድ ይሆናል እና ቅድም አላነሳሁትም፣ አንቺስ ወደ ስራ እንዴት ገባሽ? ማለት ቀላል ነበር ወይስ ከሌሎች ስራ ነው ወደ ባንክ ስራ ገባሽ? ይሄንን ምንድን ነው አነሳስብኝ። ነው እኔ ቀጥታ ባንክ ነው የገባሁት። ሶስት ወር ተቀምጬ እንደውም በጣም ከፍቶኝ፣ ቀድሞ ጓደኞች ስለገቡ ትንሽ ይሰማሻል። በዛ ሰዓት ላይ የግል ስራ ላይ እነሱ ተሰማርተው ትንሽ እንደ ሰው እንትን ብሎኝ ነበረ። በቃ እኔ እንደዚህ ነው ምናምን። አሁንም ያለው ያንን ስራ ነው የምሰራው ኦልሞስት ወደ አምስት ዓመት ሆኖኛል ስራው ላይ ከቆየሁኝ። በጣም ባንክ ስራ ደግሞ ዲሲፕሊን ያደርግሻል በጣም በዲሲፕሊን ነው። ታይም ማኔጅመንትም እንደምታውቂው ነው እና ሞር ስራው ህይወቴ ላይም አስተዋጽኦ አድርጎልኛል ብዬ አስባለሁ። ገባሽ? ከስተመርሽን ስታናግሪ ሰርቪስን ስትሰጪ፣ ሰርቪስ ነው የምንሰጠው ያው ስራችን። እሱን ስታናግሪ ህይወትሽ ላይም አስተዋጽኦ ይኖረዋል ብዬ አስባለሁ። ስራዬን ያው እንዳልኩ ቶሎ ነው ያገኘሁት፣ ግን እግዚአብሔር ይመስገን በጣም ደስ ይላል። ሀይለኝነትሽን እዚህ ላይ እንግዲህ ተውሽ ይመስለኛል፣ ምክንያቱም የተለያየ አይነት ባህሪን ይዘው የሚመጡ ሰዎች አሉ። ተናዶ ምን ይመጣለ፣ ደስተኛ መሆኖም ይመጣለ። እና ስራ ላይ እስገቢ ከባድ አልሆነብሽም ነበር? እነሱ ማስታረቅ እንደሱ፣ አልሆነብኝም። ጊቢ ስገባ እኔ ደግሞ ተረጋግቼ ነበር። የሚገርምሽ ጊቢ ስገባ ሀይስኩል ላይ ነው እንዳልኩሽ ትንሽ ያስቸገርኩት እንጂ፣ ጊቢ ስገባ በጣም በቃ እንዴ! ፍሬ ዝምተኛ ሆነች፣ አሟት ነው ወይ እውነት? በቃ አሟት ነው ሁላ እስኪባል ድረስ በጣም ዝምት ነው ያልኩት። እንዴት እንደሆነም እንደዛ አላቅም በቃ ጨረስኩ መሰለኝ ነበር። ከምን አይነት ሰው ጋር መኖር እችላለሁ? ከምን አይነት ሰው ጋር ደግሞ በፍጹም መኖር አልችልም? ትክክለኛውን ሰው ለመምረጥ ምን ማወቅ አለብኝ? ለጋብቻ ምርጫ ውሳኔ የሚጠቅሙ ሀሳቦች ምንድን ናቸው? በጋብቻ ህይወት ውስጥ ሆናችሁ በትዳራችሁ ቅሬታ ያለባችሁ ችግሬን ፈትቼ የሰላም ህይወትን መኖር እፈልጋለሁ ለምትል አብቀቶላቸኋልና ለፍች ደርሰዋል የተባሉ ትዳሮችን ወደ አዳነው ወደ መልህቅ እንድትመጡ ጋብዛችኋለሁ። ለበለጠ መረጃ በ0977 45 ላይ ይደውሉልን። መልህቅ ለጤናማና ስኬታማ የፍቅርና የትዳር ህይወት። ሴት ልጅ አለሽ፣ እንግዲህ መጀመሪያ ልጅሽ ናት። አሁን ደግሞ በጣም ብዙ የሴቶች ጥቃት እየበዙ እየተፈጠሩ የሚገኝበት ጊዜ ላይ እንገኛለን እና ቤተሰብ ልጆቹን ሲያሳድግ ሴት ልጆቹን በምን መልኩ ማስተማር አለበት? ወንድ ልጆቹንስ በምን መልኩ ማነጻ አለበት ብለሽ ታስብ ያለሽ ይሄ የልጆች አስተዳደግ ላይ በጣም ትልቅ ኃላፊነት ነው ብዬ ስለማስብ ነው። አሁን ላይ ክረንት ደግሞ በጣም እንደዙ ሴት ልጅ ያለን እናቶች በጣም ስጋት ላይ ያለንበት ሁኔታ ላይ ነው። በጣም አስፈሪ ነው። እግዚአብሔር ጠብቋቸው ነው። እኛ ኮንትሮል አድርገን የምንችለው ነገር አይደለም። እንዳልሽ ወንድ ልጅም ሲኖርች አስተዳደጉ ነው አፍተር ወድ በኋላ ላይ ተጽዕኖ ያደርጋል ብዬ ማስበው ዛሬ እናትየ ኃላፊነቷን የወንዱን ከተወጣች አት ሳም ፖይንት ልጁም ሲያድግ ለሴት ልጅ ክብር ይኖረዋል ብዬ አስባለሁ። እና ይህ ብዙ ማለት አልችልም። በቃ በጣም የሚያስፈራ ነገር ነው። እግዚአብሔር በሁሉም ልጆቻችን ይጠብቅልን ነው ምለው። በፊትኛ ያለን በጣም እንቀጣለን። ጎረቤት ይቀጣል፣ አስተማሪ ይቀጣል፣ ሁሉም ነው ስታጠፊ ሳይሽ የሚቆጣው። እና አሁን ያን ነገር ሁሉም ሰው ይፈራል። የሰው ልጅ መምታትን ይፈራል። አስተማሪዎችም ልጆች መምታት ይፈራሉ። እና መቅጣት ላይ ምን አይነት አመለካከታለች? ልጆች በደንብ መቀጣት አለባቸው ትያለች ወይስ ደግሞ በንግግር ነው ሁሉም ነገር መስተካከል ያለበት? አሁን ስላልኖርኩበት አላውቀውም። ገባሽ የሆነ አድገው ያለውን ስሜት ስለማላውቀው ትንሽም ስለሆነች ልጅ አሁን መቅጣት ላይ አልደረስኩም፣ ግን እንዳልሽ በንግግር ቢፈታ ጥሩ ነው። አሁን ላይ ጀኔሬሽኑ በጣም ሄዷል። ብትቀጫት እንትን ብላ ሌላ ነገር ነው። እኔ እንደሱን ምፈራው ዛሬ የሆነ ነገር የሆኑ አሉ ትምህርቶች እያየው ነበረ። ቲክቶክ ላይም አንድ አለች ኮንተንት እንደሱ የምትሰራ ልጆችን በምን ወይ ማስተማር እንዳለብን፣ ሲያጠፉ በምን ወይ መቅጣት እንዳለብን ቀሽ ነገ ከነገወዲያ ላይ ያንን ነገር እንዳይደግሙት የምታደርጊባቸው የራሱ የሆኑ ቴክኒኮችን መጠቀም እንጂ መቅጣቱ ጥሩ ነው ብዬ አላስብም። ስለዚህ እኛ ያደግንበትን አንደግመውም በሚለው ነው ያው ጀኔሬሽኑ በሄደ ቁጥር እንትንም ጋፑም እየተለያየ ይመጣል ብዬ ስለማስብ ሌላ ወይ ብንጠቀም ብዬ አስባለሁ በጣም ቆንጆ እሺ እንደበይቱ ሁሉም ስለሚለ ያንቺ ማሳብ ልክ ነው ብዬ ይቀበላለሁ የልጆች አስተዳደግ ላይ ሁንም ስናወራ ብዙ ጊዜ ወላጆች እኛም ስናድግ ፓይለት ዶክተር ወይ ኢንጂነር ሁኑ እያሉ ነው አይምሯችን ውስጥ እየቀረጹና እና እነሱም ብቻ የስራ ዘርፎች ነው እንድናስብ የሚያደርጉ ወይም ደግሞ ጎበዝ ተማሪ ተብለው የሚታሰቡት በእንደዚህ አይነት የስራ ዘርፍ ውስጥ ያሉ ሰዎች ናቸው ተብሎ ስለሚታሰብ እና ልጆች ተሰጧቸውን እንዲያዳብሩት ቤተሰብ ምን አይነት መንገዶችን ሊጠቀም ይገባል ያ ልክ ነሽ። እንደሱ እኔም ተብዬ አውቃለሁ። እኔም ሳደግ እንደዛ ነው። ሁላችንም እንደዛ ይመስለኛል ያደግንበት። ማለቱ መጥፎ ነው ብዬ አላስብም። ያው መቼ ቤተሰብ ነው ላንቺ አስቦ ነው፣ ጥሩ ነገር ነው። ይህን ብታደርጊ ላንቺ ይጠቅምሻል ብሎ አስቦ ነው። ግን በዛው መልኩም የነሱንም ፍላጎት የነሱን መክሊት ጎን ለጎን ብናስኬድላቸው ከፓሽ ዛሬ ልጅሽ የሆነ ፋሽን ሾው እያሳየች ከሆነ ወደዛ ሾው ላይ ብታሳትፊያት ምንም ጉዳት የለውም ብዬ አስባለሁ። ትምህርቱንም የእነሱን መክሊት አብረን እየያዝን ብንወስድላቸው ጉዳት አለው ብዬ አላስብም። በእኔ እምነት ወላጆች ሁሉም እንደ ቤቱ የሚያሳድጉበት የራሳቸው የአስተዳደግ መንገድ አላቸው እና አሁን እነሱ የሚጠቀሙበት አስተዳደግ የወደፊት የልጆቹ ሕይወት ላይ ምን አይነት ተጽዕኖ ይኖራል ብለሽ ታስቢያለሽ? ተጽዕኖ አለው። ቅድም እንዳልኩሽ ነው። ዛሬ እኔ ልጄን የማሳደግባት ነገ ለምትገባበት ሕይወት አስተዋጽኦ አለው። ወንድ ልጅን ቢኖርሽ እንደሱ ስታሳድጊው ነው፣ ነገ እናቱ ያሳደገችውን ወይ ነው ለሚስቱ ሄዶ የሚያከብራት። አስተዋጽኦ አለው ብዬ ነው በእኔ መልኩ ማስበው። የእኛ አስተዳደጋችን ላይ ልጆቻችንን ስናሳድግ በጥሩ አንጸን የምናሳድጋቸው ከሆነ ነገ ላይ ህይወታቸው ላይ እንዳልኩ ቀድም የሚጠይቅሽኝን ይሄ አሁን ላይ የሚያስፈራውን የሴቶችን ጥቃት የምናስቆመው በእኛ በምናሳድጋቸው ነው ብዬ አስባለሁ። በጣም ቆንጆ። ወደ እናቶች እንሄድና በጣም ብዙ የተማሩ እናቶች አሉ። ለልጆቻቸው ሲሉ ዋጋ ለመክፈል ቤት ውስጥ የተቀመጡ እናቶች ይኖራሉ። ና ለእነሱስ ምን ማለት ትፈልጋለሽ? ሁሉ ነገር ሽንትተሽ ሙሉ ለሙሉ ቤት ውስጥ ስትቀመጪ ጭንቀት ውስጥ ምናምን ድብርት ውስጥ ትገበያለሽ። ና በዛ ውስጥ ያሉ እንዴት ማለፍ አለባቸው? ምን ትመክሪያቸዋለሽ? ያው ልክ ነሽ። ልጅን ማሳደግ ራሱ አንድ ሌላ ዲፕሬሽን የሚያመጣ ነገር ነው። እኔም እንደሱ ሆኜም ስለማቅ ስለማቀው እኔም የሆነ ሰዓት ላይ በጣም በቃ አለቅስ ነበር። የሚገርም ቤት ውስጥ ኩች ብዬ ልጅንም ከወለድኳትን በኋላ ቢሆን ይከፋሻል እንዲህ ኖርማሊ እንትኑም የሚያስከፋሽ ነገር ነው። እና ይመስለኛል ይሄ በእግዚአብሔር የመጣውን ከእግዚአብሔር ካልተቀበሉት ከኮምፔር ማድረግ ራሱ ዲፕሬሽን ውስጥ ይከትሻል። ሶሻል ሚዲያ በጣም ተጽዕኖ ያደርጋል። ያንን ህይወት ለምን የለኝም፣ ያንን ህይወት ለምን አላደርግም የሚለው ነገር በጣም ተጽዕኖ የሚያደርግ ይመስለኛል። እኔም ላይም አድርጎም ስለሚያውቅ ማለት ነው። ከሱ በኋላ ሁሉም ነገር ላይ እግዚአብሔር ይጨመርበት። እኛ ታግለን ምንወጣው ነገር ነው ብዬ አላስብም። እንዳልሽው ግን ብቻሽን የምታስብ ይሄ ብቻዬን ነው የማሳድገው የሚለው ሀሳብ ራሱ ዲፕሬሽን ውስጥ እንድትገቢ ያደርግሻል እና እንዳልሽው ከእንደዚህ አይነት ሰዎች ጋር ኮሚኒኬት በማድረግ ምክንያቱም እኔ አሁን እንዳልሽው ከዚህ በኋላ ከዚህ ሀፕን ካደረገ በኋላ እንደዚህ አይነት ሁኔታ ላይ ያሉ ሰዎች ኮሚኒኬት ያደርጉኛል ከነሱ ጋር ያንን ስሜት የሚያውቁት እነሱ ብቻ ናቸው። አንቺ ብነግርሽ ታዝኛለሽ፣ እናቴ ታዝናለች፣ ግን ያንን ቦታ ላይ የደረሰባቸው ሰዎች ብቻ ያውቁታልና። እንዳልሽው ብቻዋን የተቀመጠ ሴት ከብቻዋ ሰው ጋር ብታወራ ይህን ነገሮችን ቀስ በቀስ ሂል እያደረገች ትመጣለች ብዬ አስባለሁ። በጣም ቆንጆ ባለትዳሮች ከሆኑ ደግሞ ማለት ትዳር ያላቸው ወይ ባሎቻቸው አጠገባቸው ያሉ ከሆኑ ደግሞ ባሎቻቸው በምን መልኩ ሊያግዟቸው ይገባል ታያለች። ለምሳሌ ከዚህ ጋር አገናኝተች ደግሞ የሶሻል ሚዲያ አጠቃቀማችንስ በምን መልኩ ማድረግ አለብን? ቅድም እንዳልሽው ብዙን ጊዜ ሰዎች ሶሻል ሚዲያ ላይ የሚታየውን ነገር የራሳቸው ህይወት ውስጥ ስለሚፈልጉት ነው እንደዚህ አይነት ጭንቀት ውስጥ የሚገቡት እና እንዴት አድርገው መጠቀም አለባቸው? እርስ በርስ በመረዳዳት ነው ይ ነው የማስበው። አትሰንቡትል ትሞክር ያለሽ ያንን ህይወት እኮ ማንም ጠልቶት አይደለም ትሞክሪያለሽ እንደ ሁለት እንደ ጋራ ትሞክሪያለሽ ግን የምትደርሽበትን ፖይንት አለ። ያንን አክሰፕት ማድረጉ አክሰፕት ስታደርጊ ያንን ህይወት እንደማትች ስትቀበዩ ሰላም እየተፈጠረ ቤቶች ውስጥ ይመጣል ብዬ አስባለሁ። እና ሴቷን ወንዱም ቢረዳው ወንዱም ሴቷን ቢረዳት ነው ምለው በእኔ አስተሳሰብ በጣም ቆንጆ። የሶሻል ሚዲያ አጠቃቀማችን የሶሻል ሚዲያ አጠቃቀማችን ያው ገደብ ሊኖረው ይገባል። እንዳልሽው ሶሻል ሚዲያ ስልክሽን ስትይዥ ኮሚኒኬሽን ለስ እየሆነ በሚመጣበት ጊዜ ውስጥ መራራቅ ነው። ይሄ ቦዲ ፕሬዘንት ማይንድ አብሰንት የሚባለውን ነገር እየተዳበረ የሚመጣበት ነው እና ቤት ውስጥ በአግባቡ ቢሆን በጣም ቆንጆ። በመጨረሻ ወጣቶች ይኖራሉ እና ወደ ትዳር ህይወት ውስጥ መግባት የሚፈልጉም አሉ፣ ትዳር ህይወት ውስጥ የሚያሉ አሉ እና እንደ እናትነትሽ ማስተላለፍ ወይም ደግሞ መንገር የምትፈልግ መልክት ካለ። ወደ ትዳር ህይወት ውስጥ ሲገቡ ያው ይሆንልኛል ይሳካልኛል ብለው ነው የሚገቡት። ሞር ስላጠናሹም እዛ ትዳር ላይ አጥንተሽም ጊዜ ስለወሰድሽበትም አይደለም ቶሎ ስለገባሽበትም አይደለም። እንዳልሽ ሁሉ ነገር እግዚአብሔር ሲባርከው ነው ሁሉ ነገር የሚሳካው። ግን ያንን ሰው ጎትተሽ ባታስገቢው ብዬ አስባለሁ። ብዙ ጊዜ ሴቶች ነን አይ ቲንክ ለትዳር የምንፈጥነው፣ እና አፍተሮል ከገባሽበት በኋላ እዚህ ህይወት ላይ ሪስፖንስብል ተሸካሚ ልትሆኝ ትስት ትችያለሽ። ስለዚህ ሁለቱም ሬድነስ ሲኖር ቢገቡ ብዬ አስባለሁ። በጣም ቆንጆ። እሺ፣ በመጨረሻ ማስተላለፍ የምፈልገው መልእክትን ብትዩ ካለ በህይወት ውስጥ ደግሞ በጣም ረድተውኛል አግዘውኛል ብለሽ ማመስገን የምትፈልጊያቸው ሰዎች ካሉ እድል እሰጥሽ። እሺ በጣም ሁሉንም ቲክቶከር ፎለወሮች ማመስገን እፈልጋለሁ። እንዳልኩ በቃ ነገ ዛሬ እያሉ እነሱ ናቸው እዚህ ደረጃ ላይ እንዲደርስ ያደረጉኝ። አሁንም ሞር እንዲያግዙኝ በጣም እፈልጋለሁ። ቤተሰቦቼን ማመስገን እፈልጋለሁ። በዙሪያ ያሉትን ሰዎች በአጠቃላይ ማመስገን በጣም እፈልጋለሁ። መልካም እሺ እኔም እንግዳ የሆነሽ አክብረሽኝ እዚህ መተሽ ካለሽ ከተሞክሮች ስላካፈልሽኝ በጣም አድርጌ አመሰግናለሁ። እናንተንም እኔ በጣም አመሰግናለሁ ተመልካቾቻችን የዛሬ ቆይታችን ከፍሬ ሕይወት ገዛ ጋር የተከታተላችሁትን ይመስል ነበር። እጅግ በጣም አስተማሪና ቆንጆ የሆኑ ሀሳቦችን አንስተን ከእናንተ ጋር ቆንጆ ቆይታ አድርገናል። ይህም ፕሮግራማችን የምትከታተሉ የዩቲዩብ ቻናላችንን ግን ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደረጉ ጋብዛችኋለሁ። ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮመንት ላይ ያስቀምጡልን። የመማከር አገልግሎትን ማግኘት እንፈልጋለን የምትሉት ተመልካቾቻችንም በስልክ ቁጥራችን 0977 450 ላይ ደውሉልን። ቸር ሰንብት።